በጌታ የተወደዳችሁ ቅዱሳን ሰላም ለእናንተ ይሁን። ዛሬ ደግሞ እንደ እግዚአብሔር አባት ፈቃድ የእግዚአብሔርን ቃል ልንሰማ እግዚአብሔር እድልና ጊዜ ስለሰጠን እጅግ አድርገን እናመሰግናለን። ዛሬ እንደ እግዚአብሔር ሐሳብ የምንካፈለው የእግዚአብሔር ቃል የሚገኘው በሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ባለው የእግዚአብሔር ቃል ላይ ነው። ቃሉን በአዲሱ መደበኛ ትርጉም እንደሚከተለው አነባለው። የእግዚአብሔር ቃል እንዲህ ይላል። ደቀ መዛሙርቱ ሳይታክቱ ሁልጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ተነገራቸው፣ እንዲህም አላቸው። በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበር። በዚያችው ከተማ የምትኖር አንዲት መበለት ነበረች። እርሷ ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ፣ ሰውንም ባላከብር ይቺ መበለት ስለምትጨቀጭቀኝ እፈርድላታለሁ አለው። አለበለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮኹ ምርጦቹ አይፈርድላቸውምን? ከመጠን በላይስ ችላ ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ይላል። የመልእክቴ ርዕስ ሁልጊዜ ወይም ደግሞ እለት ዕለት ልማድ ልናደርግ የሚገቡን ተግባራት በሚል ሀሳብ ነው። እንደሚታወቀው በመጽሐፍ ቅዱስ ውስጥ የእግዚአብሔር ቃል በሕይወታችን ዘመን ወይም ደግሞ በዕለት ተዕለት የሕይወት ኑሯችን ልማድ ልናደርጋቸው የሚገባ እለት ዕለት ልንተገብራቸው የሚገቡ ብዙ እግዚአብሔራዊ ሀሳቦች እንዳሉ የእግዚአብሔር ቃል ይነግረናል። ካለን ጊዜ አንጻር ሁሉንም መዳሰስ ወይም መመልከት አንችልም። ቢሆንም ግን መሰረታውያን ናቸው የምላቸውን ጥቂት ነጥቦች እንደሚከተለው እንመለከታለን። ስለምንሰማው ቃል አጭር ጸሎት እንጸልያለን። ቅዱስ አባታችን እግዚአብሔር፣ እናመሰግንሃለን። ቃልህን ባርክልን፣ ተናገርን በናዝሬቱ ጌታ በኢየሱስ ድንቅ ስም። የመጀመሪያው በሕይወታችን ወይም ደግሞ ዕለት ዕለት በሚኖረን ኑሮ ልማድ ልናደርግ የሚገባን አንዱና መሰረታዊው ነገር ጸሎት ነው። በሉቃስ 18 ከቁጥር 1 ጀምሮ ባየነው ክፍል መድኃኒታችንና ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ሳይታክቱ ሁልጊዜ መጸለይ እንደሚገባቸው ለማሳየት አንድ ምሳሌ እንደነገራቸው ከክፍሉ እንመለከታለን። ያም ምሳሌ አንድ አንዲት መበለት የሆነች ሴት ጉዳይ የነበራት ወደ ዳኛ ቀርባ ከባላጋራዬ ጋር ያለኝን ጉዳይ ፍታልኝ፣ ፍረድልኝ እያለች ይህን ዳኛ ትነዘንዘው፣ ትጨቀጭቀው እንደነበረ መጽሐፍ ቅዱሳችን ይነግረናል። ይቺ ሴት ዛሬም ትመጣለች፣ መልስ የለም። ነገም ትመጣለች፣ መልስ የለም። በየዕለቱ በየዕለቱ የመጣች ስትነዘንዘው፣ እንደዚህ ብሎ ተናገረ። ይሄ ዳኛ ይቺ መበለት ስለምትጨቀጭቀኝ እፈርድላታለሁ፣ አለበለዚያ ዘወትር እየተመላለሰች ታሰለቸኛለች አለ። ስለዚህ ሰው መጽሐፍ ቅዱስ ሲናገር ክፉ ዳኛ ነው ይላል፣ እግዚአብሔርን የማይፈራ ደግሞም ሰውን የማያፍር ለሰው ክብር የሌለው ለእግዚአብሔር ክብር የሌለው ለእግዚአብሔር ቦታ ለሰውን ቦታ የሌለው ሰው ነው። ያስጨነቀው የእግዚአብሔር ጉዳይ ሳይሆን ያስጨነቀው የሰው ጉዳይ ሳይሆን ይቺ ሴት እለት እለት እየመጣች በጉዳዩ መብት አላት። ትክክለኛ ሴት ናት፣ ሊፈረድላት ይገባል። ነገር ግን ይህ ክፉ ስለነበረም ውትወቷ ንዝነዟ ከቁብም አልቆጠረውም ነበር ኋላ ግን እለት እለት እየበዛ እየጨመረ ሲመጣ ግን ከንዝነዘዋ ከጉትጎቷ ለማረፍ እፈርድላታለሁ አለም አለ። ጌታ ምን አለ? አለ እንኪያስ ቀንና ሌሊት ወደ እርሱ ለሚጨሁ ለምርጦቹ እግዚአብሔር አይፈርድላቸው? ምን እላችኋለሁ ፈጥኖ ይፈርድላቸዋል ይላል በመጽሐፍ ቅዱሳችን። አማኝ ቅዱሳን በሕይወት ዘመናችን የዕለት ተዕለት ተግባራችን ልናደርግ የሚገባል ዋናውና የመጀመሪያው መሠረታዊ ነገር ጸሎት ነው። የሆነ ወቅት ጸሌን የሆነ ወቅት የምንተወው ወይ በሳምንት አንዴ ወይ በወር አንዴ የምናደርገው ድርጊት አይደለም። ጸሎት የአምላክን ፊት የምንፈልግበት ከአምላክ ጋር እብረት የምናደርግበት ከጌታ ከእግዚአብሔር ጋር ግንኙነት የምንመሰርትበት ነው። ስለዚህ የሆነ ወቅት በሆነ ሳምንት በሆነ ወር ሳይሆን ዕለት ዕለት በየጊዜው አብዝተን ወደ እግዚአብሔር መጸለይ እንዳለብን የእግዚአብሔር ቃል ይነግረናል። በአንደኛ ዜና ምዕራፍ 16 ቁጥር 11 ላይ የእግዚአብሔር ቃል እንዲህ ይላል ወደ እግዚአብሔርና ወደ ኃያሉ ተመልከቱ፣ ዘወትርም ፊቱን ፈልጉ፣ የሚል የእግዚአብሔር ቃል አለ። ዘወትር ምን በሉ፣ ፊቱን ፈልጉ። ስለዚህ የመጀመሪያው የአባታችንን የእግዚአብሔርን ፊት የመፈለግ ኃላፊነት እግዚአብሔር እንዳለብን በቅዱስ ቃሉ ይነግረናል። መጽሐፍ ቅዱሳችንን በትንቢተ ዳንኤል ምዕራፍ 10 ምዕራፍ 6 ከቁጥር 1 ጀምሮ ስንመለከት ዳንኤል የሚባል እግዚአብሔርን የሚፈራ ሰው በሚኖርበት በዘመን ንጉሱ በንጉሱ ዘንድ ዳንኤል ክብር መወደድን በማግኘቱ ምክንያት አብረውት የነበሩ አለቆችና መሳፍንት በዳንኤል ላይ እንደተነሱበት ዳንኤልን በንጉሱ ፊት ለማሳጣት ብዙ እንደጣሩ፣ ነገር ግን ሰበብ ባጡበት ጊዜ ይህን ሰው ልናገኘው የምንችለው በአምላኩ ሕግ ብቻ ነው። ስለዚህ በንጉሱ ፊት አንድ ፕሮፖዛል ፕሮፖዝ ማድረግ አለብን። ስለዚህም ለአንድ ወር ያህል ከንጉሱ በቀር ማንኛውም ሰው በአምላኩ ፊት ጸሎት እንዳይጸልይ፣ ጸሎት እንዳያቅርብ የሚል አዋጅ ንጉሱ እንዲያውጅ ይህን ነገር እናቅርብለት አሉት። ለንጉሱ ያሰቡ ለንጉሱ የተጨነቁ መስሎ አስመስለው በንጉሱ ፊት ቀረቡ። ንጉሱ ሐሳቡን የኋላውን ክፋታቸውን ሳይረዳ አሜን ብሎ ጉዳዩን ተቀብሎ ፈረመበት። አዋጁ መታወጁን የሰማው ዳንኤል እንግዲህ ሞያ በልብ ነው። እግዚአብሔርም የሆነውን ያውቃል። የታወጀው አዋጅ ተራ ነገር አይደለም። በእስር ቤት ይወድቃል የሚል አይደለም። በአንበሶች ጉድጓድ ይጣላል ህይወትን የሚያሳጣ አዋጅ ነው። እንግዲህ ይችን አንድ ወር እንደምንም ብዬ እዘላትና የተለመደውን ጸሎቴን እቀጥላለሁ አይደለም ያለው። መጽሐፍ ቅዱሳችን ቁጥር 10 ላይ ምዕራፍ ስድስት የእግዚአብሔር ቃል እንዲህ ይላል፣ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበር በየዕለቱ ሦስት ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ይላል። ክብር ለእግዚአብሔር ይሁን። የታወጀው አዋጅ ዳንኤልን ከጸሎት ሊያጎድለው አልቻለም። ሰማ እንደ ቀድሞ እንደ ወትሮ እንደ ልማዱ ሊያደርግ ወደ እግዚአብሔር ፊት እንደተንበረከከና በቀን ሶስቴ ያደርግ የነበረውን ልማዱን ጸሎቱን እንዳከናወነ የእግዚአብሔር ቃል ይነግረናል። ስለዚህ የመጀመሪያው በህይወታችን ተግባራዊ ልናደርግ የዕለት ለት ተዕለት ልምምዳችን ሊሆን የሚገባው ጸሎት ነው። ሁለተኛው ምስጋና ነው። መጽሐፍ ቅዱሳችን በኤፌሶን ምዕራፍ አምስት ቁጥር ሃያ ላይ እግዚአብሔር ቃል እንዲህ ይላል ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኖ ይላል። ሁለተኛው እግዚአብሔር በሕይወታችን እንድንለማመደው ተግባራዊ እንድናደርገው የሚፈልገው የአመስጋኝነትን ሕይወት ነው። እግዚአብሔር በነገር ሁሉ ይመሰገን ዘንድ ይገባዋል። ሲሳካ የሚመሰገን ሳይሳካ ደግሞ የምናማርር ሰዎች ልንሆን አይገባንም። ሕይወታችን በምስጋና የተሞላ እንዲሆን የእግዚአብሔር ቃል ይናገራል። ምስጋናችን የሆነ ወቅት ተመስግኖ የሆነ ወቅት የሚተው አምላክ ሳይሆን በሁሉ ነገር እግዚአብሔር በነገር ሁሉ እንደሚመሰገን የእግዚአብሔር ቃል ይነግረናል ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ለአምላካችን ለእግዚአብሔር ምን ይቅረብ? ይላል። ምስጋና ይቀርብ፣ አመስግኖት ብሎ ይናገራል። ዕብራውያን ምዕራፍ 13 ቁጥር 15ም ላይ የእግዚአብሔር ቃል እንዲህ ይላል፣ ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካይነት ለእግዚአብሔር እናቅርብ ብሎ ይናገራል። መቼ መቼ? ስለዚህ ምን ዘወትር። የምስጋናን መስዋዕት ለማን ለሚገባው ለአምላክ ለእግዚአብሔር እናቅርብ ይላል። ስለዚህ ሁለተኛው የዕለት ተዕለት ልምምዳችን የዕለት ተዕለት ተግባራችን ልናደርግ የሚገባው መጽሐፍ እንደሚል ምስጋና የተገባውን የተገባውን አምላክ እግዚአብሔርን በብዙ ልናመሰግነው እንደሚገባ የእግዚአብሔር ቃል ይነግረናል። አንዳንድ ጊዜ ሁኔታዎች ላይ መቹ ይችላሉ ይችላል፣ ያሰብነው ላይ ሳካ ይችላል፣ ነገሮች ሊጨላልሙ ሊከብዱ ይችላል። ግን ሲጨልምም ምስጋና ሲበራም ምስጋና ሐዘንም ሲሆን ምስጋና ደስታም ሲሆን ምስጋና ለእግዚአብሔር ይገባል። መጽሐፍ ቅዱሳችን ስለ ዮብ ሲናገር ኢዮብ በስኬታማ የህይወት ዘመኑ በእግዚአብሔር ፊት አመስጋኝ ሰው እንደነበረ የእግዚአብሔር ቃል ይነግረናል። የሚገርመው ደግሞ ነገርን ሁሉ ባጣም ጊዜ፣ ልጆቹ በተወሰዱበት ጊዜ፣ ሀብት ንብረቱ ከእጁ በጠፋ ጊዜ ሊማረር ሊያጉረመርም የስንፍናን ቃል ሊናገር ሲገባ እንደ ሰውኛ ኢዮብ ይህ ሁሉ ከሆነ በኋላ የተናገረው ቃል የሚገርም ነው። ለምን በእኔ ሕይወት ለምን ይህ ሆነ? እንዴት እንዲህ ታደርግብኛለህ? አይደለም ያለው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ ተናገረ። ስለዚህ በሁኔታዎች ሳንገደብ ሁኔታዎች ሳይዙን ሲደላ ምስጋና ሳይደላም ምስጋና ሲሞላም ምስጋና ሲጎድልም ምስጋና ይገባዋል እግዚአብሔር። አንድ ዝማሬ አለ። በሐዘንም ምስጋና፣ በደስታም ምስጋና፣ ሁልጊዜ ምስጋና ኢየሱስ ታላቅ አምላክ ነውና የሚል ዝማሬ አለ። ስለዚህ በሐዘንም፣ በደስታ፣ በሙላትም፣ በጉድለትም ሁልጊዜ እግዚአብሔር ይመሰገናል። ሶስተኛው በጌታ ደስተኞች ልንሆን ይገባናል። ፊልጵስዎስ ምራፍ አራት ቁጥር አራት ለእግዚአብሔር ቃል ሲናገር ሁልጊዜ በጌታ ምን ይበላችሁ ደስ ይበላችሁ፣ ደግም የምላለው ደስ ይበላችሁ ይላል። በአንደኛ ተሰሎንቄ ምራፍ አምስት 16 ለእግዚአብሔር ቃል ሲናገር ሁልጊዜ ደስ ይበላችሁ ይላል። ሁልጊዜ ደስታ የሚሰጡ ነገሮች ስላሉ አይደለም። ሁልጊዜ ሀሴት እንድናደርግ የሚያደርጉ ሁኔታዎች ስላሉ አይደለም። የኔና የእናንተ የእግዚአብሔር ልጆች የቅዱሳን ደስታ መሰረቱ መሳካት አይደለም፣ መሰረቱ አለመሳካት አይደለም፣ መሰረቱ ሙላት አይደለም፣ መሰረቱ ጉድለት አይደለም፣ መሰረቱ ከፍታ አይደለም፣ መሰረቱ ዝቅታም አይደለም። የኔና የእናንተ የደስታችን መሰረት የተመሰረተው በጌታ ላይ ስለሆነ ነው። ስለዚህ እግዚአብሔር ሰው ሐዋርያው ጳውሎስ ለፊልጵስዎስ አማኝን ቅዱሳን ምን አለ? ሁልጊዜ በጌታ ምን ይበላችሁ ደስ ይበላችሁ፣ አለ። እንባቆምም በትንቢተ እንባቆም ምዕራፍ 3 ቁጥር 17 እስከ 18 ላይ ሲናገር ምንም እንኳን በለሱም ባታፈራ በወይንም ማረግ ፍሬ ባይገኝ፣ የወይራ ስራ ቢጎደል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። ክብር ለጌታ ይሆን የከብቶች በጋጥ ውስጥ መገኘት ደስታዬን አያጎድለውም ወይም ደስታዬን ደግሞ አያሞላውም። የበጎች በበረት ውስጥ መገኘት ያለመገኘት አይደለም። የእርሾች ፍሬ ማፍራት አለማፍራት አይደለም። የበለስ መኖር አለመኖር አይደለም። የእኔ ደስታ በዘላለማዊ አባት በዘላለሙ ጌታ በእግዚአብሔር ላይ ነው። እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴም አምላክ ሐሴት አደርጋለሁ አለ። ስለዚህ ወገኖቼ ቅድም በመግቢያ እንደተናገርኩት በሕይወት ዘመናችን ስንኖር ብዙ የዕለት ተዕለት ተግባራችን ልናደርጋቸው የሚገቡ መጽሐፍ ቅዱሳዊ ሐሳቦች እንዳሉ የእግዚአብሔር ቃል ይነግረናል። ዋና በዋናነት የመጀመሪያው መጸለይ ነው። ሁለተኛው እግዚአብሔርን ማመስገን ነው። ሦስተኛው ሁልጊዜ በጌታ ደስተኞች ሆነን የደስታን ሕይወት እንድንለማመድ የእግዚአብሔር ቃል ይነግረናል። ወንድማችን መስፍን ሲዘምር ደስ ደስ አለኝ በጌታ ደስ ደስ አለኝ በኢየሱስ በሰላሙ ንጉሥ አለና ተራራዬም ቢናድ ሸለቆዬም ቢሞላ የእኔ ደስታ የተመሰረተው በጌታ ነው። ያሰብኩት ባይሳካ የለመንኩትም ቢዘገይ አሁንም የደስታ የመሰረት ጌታ ነው አለ። ዛሬም የኔና የእናንተ ይህንን መልእክት፣ የምትሰሙ የቅዱሳን ሁሉ የደስታችሁ መሰረት እርሱ በመስቀል ላይ የተሰቀለው ጌታችን ኢየሱስ ክርስቶስ ይሁን። ሁልጊዜ በጌታ ደስ ይበላችሁ፣ ሁልጊዜ እግዚአብሔርን አመስግኑ፣ ሁልጊዜ በጸሎት ትጉ። ያን ጊዜ እግዚአብሔር ደስ ይሰኛል። እንጸልያለን። እናመሰግንሃለን፣ ቅዱስ አምላክ እግዚአብሔር፣ በዚህ ቅዱስ ቃል እውነት ስለተናገርከን ክብሩና ምስጋናው ላንተ ይሆን። የሰማነው ቃል በሕይወታችን ፍሬ ያፍራ፣ በነገር ሁሉ እርዳን፣ በናዝሬቱ ጌታ በኢየሱስ ድንቅ ስም አሜን።